አዶናይ በነገራችን ላይ ቲክቶክ ክሬቲቭ አዋርድ የሚል ሰሞኑን እየተዘጋጀ ያለ ውድድር በቮቲንግ ሰዎች እንግዲህ ማን የተሻለ እየሰራ ያለው የተሻለ ነገር እያደረገ ያለው ብለው እየተወዳደሩ ይገኛል። እና በዛ ላይ አንዱ የመኪና ሽልማት ያለበት ፓርት ላይ ኖሚኔት ከተደረጉ እና ብዙ ድምፅ እያገኙ ካሉ ሰዎች መካከል አንዱ እሱ ነው። በዛ ዙሪያ አንድ ነገር ልላችሁ ፈልጌ ነው የመጣሁት። ከዛ ባለፈ ደግሞ ሙሴ ሰለሞን እና ሌላ አንድ ተቀናቃኝ ደግሞ ወንድም ብሩክ የሚባል በዜና ዘርፍ ላይ ወይም ኢንፎርሜሽን ይመስለኛል፣ በኢንፎርሜሽን ዘርፍ ላይ እየተቀናቀኑ ባሉበት ሃይማኖታዊ መልክ ይዞ እንዲያው የማይሆን ነገርም ሲደረግ አይቼ እሱም የታዘብኩትን ልነግራችሁ ነው እንዳንድ መንፈሳዊ ሰው። ከዛ ውጪ ግን የእኔን መልከታ እና ደግሞ እናንተንም ትንሽ ላበረታታችሁ እንደዚህ አድርጉ ልላችሁ ነው የመጣሁት ከምንም በላይ ከአዶናይ እንጀምርና በጣም ቅን ልጅ ነው። ብዙ ጊዜ የእሱ የሚሰራቸውን ነገር እየዞረ የሚያረጋቸውን ነገር ይመጣልኛል ኮመን የሚያደርገንን ነገር አንዳንዴ ሲያደርግ ስለማይ በጣም በቃ ሴንሴሪቲውን ወደዋለሁ። ካናዳ ሀገር ነበር የሚኖረው እንግዲህ፣ እኔ እንኳን እስከማውቀው ኢትዮጵያ ውስጥ መጥቶ የኛ ኑሮ ውስጥ የኛ ባህል ውስጥ መልሶ ራሱን የማድረግ ነገር ውስጥ ነው ያለው። ብዙ ጊዜ ሰው እንደዛ አያደርግም ሊያወራ ይችላል በአፉ ግን፣ ወስኖ ደግሞ ከዛ ከምቾት አለም መጥቶ እዚህ ተመሳስሎ ከኛ ህዝብ ጋር መኖር መቻል በራሱ ጠንካራ ነገር ነው። ሰው ከዚህ ለመሄድ በምንም ቢሆን በባህርም ምናምን ጥላችሁኝም በሻንጣም ውሰዱኝ በሚልበት ምድር እንደዚህ አይነት ሰው ደግሞ በጥሶ ያንን ካልቸራል የሆነ እስራታችንን፣ አስተሳሰባችን፣ አመለካከታችንን ጥሶ ቦታውን አግኝቶ መኖር ትልቅ ነገር ነው ይሄ ባይዘዌ አንድ ሰው ምን ያህል ቦታው ላይ ትክክለኛ ደስታና እርካታ አግኝቶ መኖር እንደሚችል ማሳያ ነው እና በጣም አድማይር አደረገዋለሁ ልጁን። ከዛ ባለፈ ግን አንዳንድ ደግሞ ምንነቅፍበት እንደ ምክርም ደግሞ የምናየው ነገር አለ። ምክንያቱም እያንዳንዱ የሚሰራቸው ነገሮች ለሱ ፐርሰናል ላይፉን የሚውልበት ሊሆን ይችላል ግን ለሌላው ደግሞ የማያነጽ የማይጠቅም መልካም ነገር የማይሰጥም ነገሮችም ያደርጋል በተለይ ፐርሰናል ላይፍ ውስጥ አንዳንድ የሚያደርጋቸው እንቅስቃሴዎች አሉ። ጀነራሊ ግን እኔ እሱን ለመንቀፍ ሳይሆን እንደዚህ አይነት መልካም ባህሪ ያለው ሰው እንደዚህ አይነት መልካም ተጽዕኖ እያደረገ ሌሎች ለሌሎች መነሳት ዋጋ እየከፈለ ያለ ሰው ጥሩ ነገር ነው ለምድራችን። ወጣት ሆኖ እንዲህ አይነት እንቅስቃሴ የሚያደርግ ሰው እንዲሁ ምንም ከማያደርጉት ቁጭ ብለው ከሚያወሩት ጥቅመኞች ብዙ ባይዘወ እንደዚህ ሶሻል ሚዲያ ላይ የሚሰሩ ወጣቶች በጣም ጥቅመኞች ናቸው። በጣም ፐርሰናሊ ሰዎች ደውላ አንዷ ደውላ ሁሉ የምትሰራው በጣም አደገኛ ነገር፣ አደገኛ ማስታወቂያ። በቃ ገንዘብ ስላገኘች ብቻ ቁማር ቤት ምናምን የምታስተዋውቅ ልጅ ነበረች። እና በጣም ሰው ፌመስ ነው የወዳታል፣ ይከታተላታል። ደውላ ፐርሰናሊ እኔ የሰራሁትን ቪዲዮ አጥፋልኝ፣ እና ፐርሰናል ጌን ለምንድን ነው የማጠፋው? አንቺ ብታጠፈ አይቀልም ወይ? እንደዚህ አይነት ሰውን የሚያሰናክል ስንት ሰው ወደ ጥፋት የሚወስድ እንዴት እንደዚህ አይነት ነገር በድፍረት ትሰሪያለሽ? እያወቅሽ አንቺ ታደረጊዋለሽ ያንን ነገር ትገቢበታለሽ ትጫወቸዋለሽ ብዬ ጠየል። ደውላ ነው ስልክ ፈልጋ፣ አይ እኔ አላደርግበትም ግን በቃ ብር ስለከፈሉኝ ይህንን አደርጋለሁ አለች። ማስታወቂያ መስራት ራሱን የቻለ ነገር ነው፣ ጥሩ ነው። በዛ ለአይናቸው ውስጥ ከሆነ በቃ እነሱ ዋና አላማቸው ራሳቸውን አስተዋውቀው ማስታወቂያ በመስራት የሆነ ነገር ገይን ማድረግ ነው። ችግር የለውም ማስታወቂያ መስራታቸው፣ ግን ህሊናችሁ እያወቀ አይምሯቸው እያወቀ ሰዎችን የሚጥል የሚያጠፋ በጎ ያልሆነ ተጽዕኖ ብዙ ሰው ትዳሩን የሚያጣበት ብዙ ሰው ራሱን የሚያጠፋበት ነገር እንደሆነ እያወቁ ግን ገንዘብ ስለሚያገኙ ብቻ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች በጣም አንዋይዝ የሆኑ ሞኞች የሆኑ ልክ ያልሆነ ተግባር ላይ የተሰማሩ ገንዘብ ሆዳቸውን ብቻ የሚያመልኩ ሰዎች ነው የምላቸውና ጭራሽ ምንትለኛለች እንደ ህዝቡን ይቅርታ ጠይቄ የምታከብሪው ህዝብ ከሆነ ይሄ ነገር ልክ እንዳልሆነ የማታምኝበት ከሆነ ፈጣሪን እንዲያው ካልፈራሽ ህዝቡን እንኳን አክብር ያልኳት፣ አይ አንድ ኮንትራቴ መጨረስ አለብኝ በሚቀጥለው እሱም ኮንትራት ሰርቼ ይቅርታ ጠይቃለሁ። በጣም አዘንኩ እኔ። እንዲሁም ለማጥፋት ነበር ያሰብኩትን የሰራሁትን ብዙ ሰው ጋር ደርሶ ነበር፣ ወረዴ ሰዎችም ምላሽ እየሰጡበት ነበር። ልክ ግን እንደዛ ስትለኝ እንደዚህ አይነት ሰልፊሽ የሆነች ልጅ ነች ማለት ነው። ቀ ሰው ተወዳጅ ምናምን ብሎ የሚከታተላት እና አንዳንዴ የምንከተለውን ሰው መልክ ሰርቶ ምናምን ቪዲዮ ላይ የሚቀርበውን ሰው አለማወቃችን በጣም ያሳዝናል። በጣም አንዳንዶች ምንም በቃ ይሄ ብስለት የሌላቸው እንዲሁ ዝም ብለው የሆነ በሚቀላጠፉት መቀላጠፍ ሰው የሚያውቃቸው ናቸው እንጂ አጋጣሚውን ካገኙ ምን ካገኙ ማንንም ምንም የሚያደርጉ ናቸው እነዚህ ሰዎች። እንዲሁም በኋላ ሁሉ ሰግቼ ነበር። አታውቁም ምን እንደሚያደርጉ ለገንዘብ ሲባል አንዳንድ ሰው ምንም ሊያደርግ ይችላል። ባይ ዘ ዌይ ህሊና የተሸጠበት ዘመን ላይ ነን፣ ወጣቶች በተለይ ብቻ በዛም በዚህ አምታቶ የሆነ ነገር ይቀሩ እንጂ ምንም ሊሉና ሊያደርጉ ይችላሉ። እና እንደዚህ አይነት ሰው አለ፣ ስሟን አልጠቅስም። ብዙዎቹ እንደዚህ የሚሰሩት ብቻ፣ ይሄ በቁማር ማስታወቂያ ምናምን ላይ እየገቡ እነሱ የሚያምኑበት ልክ ያለው ነገር የሚሰሩ ሰዎች ምንም አድማይራ አላደርጋቸውም አላረጋቸው። ገንዘብም ደግሞ አተው አይደለም። የሚያሳዝነው ነገር ስግብግብ ግሪድ ነው። የበለጠ ለማግኘት የማይረባ ነገር፣ ከንቱ ነገር ላይ ተሳትፈው ህሊናቸውን ሸጠው ማህበረሰቡን ጥለው እንደዚህ አይደረግም፣ በጣም ነውርም እና እንደዛ አይነት ሰው ስላየሁኝ ነው የምነግራችሁ። ወይስ ዛ አዶናይ ግን እንደዚ ነገር ሲሰራ እስካሁን አላየሁትም። ሊሰራ ይችላል አይሰራም ማለት አለም። ሰው እንግዲህ ሊታለልም ሊስትም ይችላል። ግን እንዴው ይሄን ቪዲዮ ካገኘው ይሄለች ደግሞ ሼር አድርጉልኝ፣ ይደርሰዋል። ፎቶን አስቀምጣለሁ። ሼር አድርጎ ከደረሰው ግን ምከሩልኝ በቃ በእንደዚህ አይነት አቅጣጫ ውስጥ እንዳይገባ የገንዘብ ነገር እንዳያታለለው ገንዘብ የሚገኝበት ብዙ መንገድ አለ። ኦልሬዲ አሁን የያስክበት መንገድ ሰው ልቡን ሰጥተዋል፣ ይወዳል፣ ይከተላል። ስለዚህ ህሊናህን እንዳትሸጥ ወደ ጥፋት እንዳትገባ። በዚሁ አጋጣሚ ደግሞ ትልቅ መመክረህ ነገር ማለት ነው። እንደዚህ ሰዎች ተወዳጅ እንደሆኑ አይቀጥሉ። ሁሉ ነገር ገደብ አለው፣ ሊሚት አለው። የሰው መውደድ የሆነ ደረጃ ድረስ ነው። ደግሞ የወደዱ ሰዎች የሚከተሉ ሰዎች አሁንም ታውቀዋለህ ብዬ አስባለሁ። የሆነ ቀን ደግሞ ግልብጥ ይላሉ፣ ይጠሉሃል ትንሽ ነገር እነሱ የማይመቻቸውን ነገር ካደረግህ እውነት ነው ብለህ ያመንክበት ነገር እንኳን ቢሆን። ስለዚህ ከሁሉ በላይ ጌን ማድረግ ያለብህ በእግዚአብሔር ፊት ተወዳጅነትን ማግኘት ነው። መጀመሪያም መመክርህ የነፍስህ መዳን ላይ ቸል እንዳትል፣ ሰነፍ እንዳትሆን፣ እንደ ሰነፍ ሰው እንዳትሆን፣ ከእግዚአብሔር ጋር ያለህን መንገድ አቅን፣ አስተካክል። ይህም ደግሞ ከሁሉ በላይ የሆነውን እውነት፣ ሕይወት፣ መንገድ የሆነውን ኢየሱስ ክርስቶስን ወደ ልብህ ጋብዝ። ወዳጄ ይህ ወጣትነት ያልቃል፣ ዝና ይደበዝዛል፣ ገንዘብም ቢሆን ይጠፋል፣ ጤናም ቢሆን ማስተማመኛ የለውም። ብቸኛው ግን ለዘላለም ዋስትና በእግዚአብሔር ፊት መታየት። ሰው ያጨበጨበ መልሶ ደግሞ ቡጢ ይጨብጣል። እመነኝ፣ በእውነት ነው የምልህ። አጠገበ ያሉ ዛሬ ነገ ሊበተኑ ሊጠፉ ይችላሉ። ዛሬ የሚከተሉ ነገ ጠላቶች ሊሆኑ ይችላሉ። ግን በዘላለም መንገድ ላይ ያለውን መንገድህን ካቀና እግዚአብሔር ላንተ ያቀደልህን ትክክለኛ ዓላማ ታገኛለህ። ምናልባት ይህ አጋጣሚ አይደለም መልእክቱ ወደ አንተ የመጣ። እኔ ይሄንን ቪዲዮ ስትቀርጽ አንዱ ሰዎች አንተ ኖሚኔት እንዲያደረጉ ፈልጌ ነው እና እንዲደርሰው አድርጉልኝ በተቻላችሁ መጠን። እና አዶናይ ጌታ ኢየሱስ ክርስቶስን የእሱ መንገድ ብትከተል ህይወትህን ለሱ ብትሰጥ ሰው ምንም አይነት አስተያየት ሊሰጥ ይችላል። ወደዱኝ፣ ጠሉኝ፣ ተቀየሙኝ፣ አደነቁኝ ምናምን ብለህ እንትን እንዳትል። አንድ ጊዜ የመጽሐፍ ቅዱስ ስጦታ ሲሰጣው ይቻለሁ በቃ ያ ስጦታ ህይወትህን በሙሉ የሚቀይር እስከ ዛሬ ድረስ ከተሰጡ ስጦታዎች ሁሉ የላቀ የበለጠው ስጦታ ነው። አይንህን እንዳታሽ ይህን ውሳኔ ለመወሰን፣ እዛ መጽሐፍ ውስጥ ሁሉም እውነት ታገኛለህ። ከሁሉም በላይ ግን ያ መጽሐፍ የሚተርከው የሚናገረው ስለ ኢየሱስ ክርስቶስ፣ ያንን አንብበህ ህይወትን ለዘላለም ለውጥ። በቃ ዋይዝ ሁን አስተዋይሁን በዚህ ዘመን ብልጥ ሰው አራዳ ሰው ከሆንክ ትክክለኛ የምትለው አንተ ቋንቋ ልሰግጥ ምናምን የምትለው ከሆነ ትክክለኛ አራድነትህ አስተዋይነትህ ዘላለምህን መዳረሻህን ያወቅቀን ነው። ከዛ ውጪ እዚህ የተጨበጨበ ያጨበጨበ ምጃ አፈር ይሆናል፣ የተጨበጨበለትም አፈር ይሆናል። ከአፈሩ ማህዶ ያለውን ነገር ግን አስተውሎ የሚኖር ሰው ዋይዝ ማን ነው። ስለዚህ እንደ ወጣት እንከረ ያንን ውሳኔ ወስን። በተረፈ የሚያደርጋቸው እንቅስቃሴዎች የሚወስናቸው ውሳኔዎች፣ በተለይ እነዛ ዲቻ ቦይስ ብሎ ደሞ አካውንት አውጥቶላቸው ከሱ አልፎ ወደ እነሱ ደግሞ ይህን ነገር ትራንስፈር ማድረጉ እነሱን አትሊስት ከነበሩበት ነገር የተሻለ ነገር ጋር እያደረሳቸው መሆኑ በጣም አደንቃለሁ። በዚሁ አጋጣሚ ጋር ግን ከዛ ጋር እያየሽ የሚመክርህ እነሱን ወደ ስራ ካልቸር ውስጥ ክተታቸው። እንዲሁ እየዞሩ ምናምን ከአንተ ጋር ያላቸውን ኢንፍሉዌንስ ብቻ መጠቀም ሳይሆን የሆነ ላይን አዚዛቸው፣ ጥሩ የሆነ ላይን በአካል ስለማላገኘው ነው ይዘ ይህን አጋጣሚ የሚጠቀሙ ደግሞ ስለሚጠቅም ነው እንደሱ አይነት ለሆኑ ሰዎችን ማነሳሻ ስለሆነ ስለዚህ ላይን አሲይዛቸው ይሄን ኢንፍሉዌንስህን ቀጥል፣ መልካም ነው። ከሁሉ በላይ ግን ያንን ሚስጥራዊ የሆነውን የእግዚአብሔርን ኃይል ወንጌልን ተቀብለህ ብትኖር ለአንተ ይጠቅምሃል። ከሁሉ በኋላ ጸጥ ሲል ሁሉ ነገር ይሄኛው መናገር ይጀምራል እና እንደዛ አድርግ ነው መጠ ይህን ግን ቪዲዮ የምታየው አይዊሽ እንግዲህ አሁን ካሉት ኮምፒታቲሽን ውስጥ እሱ አንደኛው ነው። ስለዚህ እሱን ቮት ብታደርጉት ብዬ አነሳሳቸዋለሁ። መኪናውን ያግኝ፣ በቃ መልካም ነው ስራ እየሰራ ስለሆነ ይገባል ብዬ አስባለሁ። ስለዚህ ያንን መኪና አግኝቶ በዛ መኪና ደግሞ አሁን እየሰራ ያለውን ስራ ቢቀጥል ጥሩ ነው። ግን ደግሞ በዛው ልክ አነሰ ሰሪ የሆኑ ነገሮች፣ አንዳንድ ኢንተርቪው ላይ ወተህ የምትናገራቸው የስንፍና ንግግሮች፣ ምን ነገር የሌለባቸው አንተ ራስህ በዛ ነገር ውስጥ ማድረግ የሌለብህን ነገር ግን ለትውልዱ አታስተዳር፣ ሰው ያያቸዋል። ስለዚህ በጥንቃቄ በማስተዋል በመናገር ራሳችሁን አዳሙ ነገ የዛሬ 10 ዓመት የዛሬ 20 ዓመት ምን ብዬ ነበር የሚለውን ዞር በለ ስታ የማትቆጭበት መሆን አለበት። ከሁሉ በላይ እግዚአብሔርን ፈርተ ሰው ሳታሰናክል መኖር ጥበብ ውዝደም ነው። ይበቅ የንጉሥ አስተሳሰብ፣ የጠቢብ ሰው አስተሳሰብ። ይህን እመክርሃለሁ። አንዳንድ ነገሮችን አስተካክል። በቃ ጥንቅቅ ያለ ባህላችንን የጠበቀ ፈሪሃ እግዚአብሔርን ያለበት ነገሮች ላይ በርትተህ ግፋ። እግዚአብሔር ደግሞ ከአንተ ጋር ከቆመ ማንም አይጥልህ መፍራት ያለበት የሰውን ጭብጨባና አድናቆት ለማግኘት ብሎ መኖር። እግዚአብሔር አክብሮ እግዚአብሔር ተቀብሎ እግዚአብሔር ከአንተ ጋር ቀኙን ከሰጠ ሰው ምንም ቢያረገህ እንዳፈራ። እግዚአብሔር ከፍ ያደረገውን ማንም አይጥለውም። ሰው ግን ከፍ ያደረገውን ደግሞ ሰው ይጥለዋል፣ ራሱ ይጥለዋል። ስለዚህ በዚህ ነገር እንድትበረታ ነው። ሌላው ግን የሙሴና የብሩኬ ጉዳይ ሁለቱንም በጣም ነው የምወዳቸው። ጠንካራ ይዘት ያለው መልካም ንግግር የሚናገሩ ብዙ ነገራቸው በቃ መልካም ደስ ይላል። ሴንሰሪቲያቸውም ታማኝ መረጃዎች ናቸው። ግን እንደዚህ አይነት ነገር ላይ እንግዲህ ኮንቴንቱን የጠበቀ ነገር አንዳንዴ አናደርግም። አለመብሰል ሲመጣ በሃይማኖተኝነት፣ እኔ ጴንጤዎች እንደዚህ እንድትሆኑ አልመክርም። ጴንጤ ስለሆነ አንድን ሰው ሳይሆን ትክክለኛ መለኪያ አባይ ሚዛንን እግዚአብሔር አይወድም። ምን ማለት ነው? ትክክለኛ ያልሆነ ሚዛን። በእኔነት ተነሳስታችሁ ወንድም ስለሆነ ምናልባት እሱ ልደግፉ ትችላላችሁ። ግን እዚህ ጋር ትክክለኛ ሚዛን ነው። እናንተ አሁን በዛ ስፍራ ላይ መለኪያ ላይ ብትቀመጡ እንደ መንግስት ብትሆኑ ወይም ደግሞ አንድ አስተዳደር ላይ የሆነ ስፍራ ላይ ኃላፊነት ቢሰጣችሁ፣ ጴንጤ ጴንጤውን እየመረጣችሁ አባይ ሚዛን መመዘን የለብን። ትክክለኛ ሚዛን ግን መመዘን አለብን። እነዛኞቹ እነሱ መምከር አልችልም። እንግዲህ በዚህ ማስተዋል ያደገ ሰው ካልሆነ በስተቀር በዚያ ትክክለኝነት ሚዛን ያደገ ሰው ካልሆነ በስተቀር እንዲሆኑ ማለት አችልም። ሁሉ ነገር በቃ ይሄ በደቦ እንነሳ፣ እንቀመጥ፣ እንሂድ ምናምን ነው እንጂ እግዚአብሔር ምን ይላል ቃሉ ምን ይላል የሚለው ላይ ብናተኩርማ ገና ድሮ አንድ ሆነን ነበረ። ስለዚህ የምመክራችሁ ትክክለኛ ሚዛን የማን ነው፣ የሚያመስል ማን ነው፣ ትክክለኛ መረጃ የሚሰጠኝ ማን ነው ፎሎ ማደርገው በሚለው ተነስታችሁ ብትመርጡ እመክራለሁ። ምናልባት በዛኛው ዘመድ ካልተመከራችሁ ብዬ ነው። ብሩኬ በጣም መልካም ሰው ነው። መልካም ስራ የሚሰራ ሰው ነው። የሚያደርጋቸው አንዳንድ በጎነቶች የሚሄድባቸውን ቦታዎች በተወሰነ ይመጡልኛል። ሙሴም እንደዛው ብዙ እንኳን ኮሚኒቲ ሰው ባይሆንም ከሰዎች ጋር አብሮ ሲሰራ ብዙ ነገር ባላየውም በመረጃ ግን በተመደበበት ኖሚኔት በተደረገበት ዘርፍ ግን በጣም የሚሰራ ጎበዝ ልጅ። ስለዚህ ስትመርጡ ሃይማኖት ስለሆነ እንትን ሃይማኖት፣ እንደዚ አይነት አባይ ሚዛን ነው የሚለው መጽሐፍ ቅዱስ፣ ልክ ያልሆነ መመዘኛ ነው። በቃ ይሄ ትክክለኛ ያልተቀመጠበትን ሚዛን መያዝ ነው። ስለዚህ ሰጀስት አላደረጋችሁም። እኔ ግን ፐርሰናሊ ሞር የሚመጣልኝም የማዳምጠውም የምከታተለውም ሙሴን ነው። ስለዚህ አሁን ሙሴን ስመርጥ ሃይማኖታችሁ አንድ ስለሆነ ነው ልትሉ ትችላላችሁ። እኔ ሙሴ ብዙም ከሃይማኖት ጋ የተያዘ ነገር ሲናገርም ሰምቼ አላቅም፣ እውነት ለመናገር ብሩኬም። ኢንፋክት እንዲያውም ብሩኬ ይናገራል ብዙ በኦርቶዶክስ እምነት ላይ ባሉ ነገሮች ላይ መረጃ ምናምንም ሲሰጥ አየዋለሁ። ሞር ማስታወቂያም ሲሰራም አየዋለሁ። ይመስለኛል የገዳም ግንባታ ምናምን ላይ ያሉ። ሙሴን ሞር አላቅም እንደዛ ሲሰራ። ስለዚህ አሁን ግን ዘርፉ በዘርፋቸው ግን ኢንፎርማቲቭ ኢንፎርሜሽን በማቀበል፣ ታማኝ መረጃ በማቀበል ከሆነ አይትረስት ሙሴ። የማዳምጠው ሙሴ። ስለዚህ እሱን መርጫለሁ፣ ቮት አድርጌያለሁ። እና ጥሩ ማበረታቻ ነው የሚያደርጉላቸው በዚህ ነገር ላይ ደግሞ ገፍተው እንዲሰሩ እንግዲህ ፑሽ ብናረጋቸው መልካም ነው። ምናልባት ሙሴ ከዚህ በፊት ሁለት ጊዜ ወስደዋል እና ዛሬ ደግሞ ብሩክ ይውሰድ በሚል ደግሞ በማዘን ከሆነ ምናልባት ብሩክን ልመርጥ እችላለሁ። ግን ደግሞ ከረንትሌ ሰው የሚሰራ ሰው ይገባዋል ብዬ ስለማስብ የሚያበራየውን በሬ አፉን አትሰር ስለሚል ማለት በመምረጥ አምራለው። ለማንኛውም እናንተ እስቲ ሀሳባችሁን አስቀምጡ። ለእነዚህ ሰዎች ሼር አድርጉላቸው። አዶናይን ግን መኪናውን እንዲያገኝ ብናደርግ ይህን የምታዩ ሁላችሁም እስቲ የምትስማሙ ምን ሀሳብ ትሰጣላችሁ? ብዬ እመክራለሁ። ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት የሚገኘው በኢየሱስ ክርስቶስ ነው። አጋጣሚ ወደዚህ የመጣችሁ ምናልባት ይሄ አጋጣሚ ያለው የእግዚአብሔር ሀሳብ እንደሆነ አምናለው። ተባረኩልኝ። መልካም ጊዜ። ይህን ቪዲዮ ለ10 ለ20 ለ30